አዲስ አበባ ከተማ ችግሮችን ከመፍታት አንጻር ተቋማት በቅንጅት ተናበው የመስራት ውስንነት እንዳለባቸው ተገለጸ። ይህ የተገለጸው የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የአደጋ መከላከልና ዝግጁነትን በተመለከተ ከባለድርሻ አካላት ጋር ባደረገው ውይይት መድረክ ነው። መሳይ ገዛይ ተጨማሪ አላት። የአዲስ አበባ ከተማ ስራ አስኪያጅ ጽፈት ቤት በወቅታዊ አደጋን መከላከልና ዝግጁነትን በተመለከተ ከባለድርሻ አካላት ጋር ውይይት መድረክ አካሂዷል። በመድረኩ በከተማው ለአደጋ ተጋላጭ ናቸው ተብለው ስለተለዩ ቦታዎች ገለጻ ያደረጉት የእሳትና አደጋ ስጋት አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ችግሩ ይበልጥ በክረምት ወቅት የከፋ እንደሚሆን ገልጸዋል። በዚሁ መሰረት ኮሚሽኑ በመጪው ክረምት ወቅት ሊያጋጥሙ የሚችሉ አደጋዎችን እንደተለየና መሰራት ያለባቸው ስራዎችን በተመለከተ አቅጣጫዎች መቀመጣቸውን ጠቁመዋል። አሁን የለየናቸው 370 ወር 380 አካባቢ ናቸው ብለን እንወስዳለን። አሁን የተለዩት ማለት ነው። ከዛ ውጭ እርምጃ የተወሰደባቸው መቶ ሰባዎቹ ናቸው። መቶ ሰባዎቹ ግማሾቹ በጅምር ግማሾቹ ደግሞ ወደ መቶ 13 ያለቁ፣ ከዛ 57 የሚሆኑ ደግሞ ገና ያላለቁ በስራ ላይ ያሉ ናቸው ማለት ነው። ስለዚህ ከ370 ወር ከ380 ይህንን ቁጥር ስቀንሽ ቀሪው ገና አሁን ስራ የሚፈልግ ነው ማለት ነው። ይሄ ደግሞ ቀላል አደጋ አደጋዎቹን በሶስት ነው የለየ ናቸው። የመጀመሪያ ቀላልና መካከለኛ የሚለውን ግምት ውስጥ አላስገባንም ነው፣ በጣም ከባድና አደገኛ የሆኑትን ነው። ህብረተሰቡ በዛ ልክ መረዳት መቻል አለበት። ሶስት መቶ ምናምን ለአደጋ ተጋልጠዋል ስንል ቀላልና መካከለኛ የሆነውንትትን እጅግ በጣም ከባድ የሆኑትን ነው ማለት ነው። ስለዚህ እነዚህን አደጋዎች ስንለይ በመንግስትና በተወሰነ ኃይል ብቻ እንገታቸዋለን ኦር ደግሞ እንቀንሳቸዋለን ሳይሆን የህብረተሰብ ትብብር እጅግ በጣም ያስፈልጋል። በመድረኩም የአስራ አንዱ ክፍለ ከተማ ስራ አስኪያጆች ተገኝተዋል። እንደየክፍለ ከተማቸው አሉ ያሉትን ችግሮች ያነሱ ሲሆን ችግሮቹን ለመቅረፍ ይበጃል ያሉትን የመፍትሄ ሀሳብ አንስተዋል። በዋናነት ግን የተቋማት ተቀናሽቶ ያለመስራት በሰፊው ተነስቷል። ባለድርሻ አካላት ሚናቸው መወጣት አለባቸው ማለት ነው። እዚሁ በግልጽ መነጋገር የሚያስፈልገው እስካሁን የአደጋ ስጋት ናቸው ተብለው ተለይተው የተቋማትን ጭምር ተሰጥተው ተቋማት ምላሽ ያልሰጥባቸው የማቅላ እርምጃ ያልተወሰደባቸው አካባቢዎች አሉ። አሁን እያንዳንዱን ችግር በአንድ ጀንበር ፈተና አንጨርስም። ሶ ማህበረሰቡ ራሱ ማገዛለበት። አንዳንዱ እኮ ቢያንስ በጊዜያዊነት ተነስተ ቆይ ስንል የሚከራከር ገጥሞና አለኛ ኮልፌ ላይ። ሕይወት አይቀድምም ወይ ቤተሰብ አይቀድምም ወይ ንብረት ይቀድማል ፕሊስ በፖሊስ ያስወጣናቸው ሰዎች አሉ። ካሸግነን በኋላ ቤቶችን በፖሊስ ያስጠብቅናቸዋል እና እንደዚህ አይነት አካላትንም የግንዛቤ የስርጸት ስራዎችን መስራት ያስፈልጋል። ተቋማት አካባቢ ላይ ኃላፊነት የተወጡ ነው ያልተወጡ በሚል የተጠያቂነት ስርዓትም እያረፈ መሄድ አለበት። በቅንጅት ሊፈቱ የሚችሉ ስራዎች ቀርበዋል። እዚህ ላይ ብቻ ሳይሆን የክፍለ ፍለ ከተማችንም እንደታችን በወረዳም ጭምር አሉ ብለን እናስባለን። ስለዚህ እዚህ አካባቢ ላይ በቅንጅት ከሚፈቱ ተቋማት ጋር በተያያዘ ያለው ቅንጅትና አሰራር ቼክ ቢደረግ ለምሳሌ ቤቶች አካባቢ እና መንገዶች አካባቢ ያሉ ጋፖች በጣም ሰፋ ያሉ ናቸው ማለት ነው። በመድረኩ ለቀረቡ ጥያቄዎች ምላሽ የሰጡት በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ችግሮችን ከመፍታት አንጻር ተቋማት በጋራ ተቀናጅተው ተናቦ መስራት እንዳለባቸው አሳስበዋል። የሚመለከታቸው አካላት በአግባቡ ኃላፊነታቸውን መወጣት እንዲችሉ ዝርዝር ተግባራትን ለይተን ፕሮፐር ሪስፖንሲቢሊቲ ማትሪክስ ሰርተን እነዚህ አካላት ኃላፊነታቸውን እንዲወጡ በደብዳቤ ማሳወቅ እና አፈጻጸማቸው ነው የመከታተል፣ ያጋጠማቸው ችግርም ካለ እግር ተግር ተከታትሎ የመፍታት ስራ መስራት ይኖርብናል። በዚህ ሂደት ግን ፈጣን ምላሽ አልሰጠ ትኩረት ሰጥቶ ተግባሩን በአግባቡ ያልተወጣን አካል እኔም እንደ አንድ ስት አስተባሪ ኮሚቴ አባል ተጠያቂነትን ስርዓት ማስፈን መቻላለሁ። ዝም ብለን የምንትሆ እና ባፈተተ መንገድ በተፈጸመ ጊዜ ይፈጸም ብለን የምንትሆ ሳይሆን የግዴታ መፈጸም መቻል አለበት። ህዝባችንን ከአደጋ ስጋት እና ተጋላጭነት መታደግ መቻል አለብን። ከደረሰም ቶሎ ብለን የምላሽ ፈሰት የሚያስችል ስርዓት መዘርጋት አለብን የሚለውን ወስደን የምንሰራቸው ልማቶች በሙሉ ያለ ሰዎች ደህንነት ዘላቂነት ያለው ልማት ነው ልንል አንችልም። አደጋን ከመከላከል ባለፈ ዘላቂ መፍትሔ እንዲመጣ ተቋማትና አመራሩ በቅንጅት መስራት እንደሚጠበቅባቸው ተጠቁመዋል።